ከፍተኛ ችግር ውስጥ እንዲወድቅ ያደረገ የገንዘብ ፖሊሲ ውጤታማ ነው ወይ ተብሎ ሊቆጠር ይችላል ወይ የሚል ነው። ከዚሁ ጋር ተያይዞ የኢንፍሌሽን ጉዳይ የተከበሩ የምክር ቤት አባላት ግርታ ውስጥ ገብተው ያነሷቸው ነገሮች አሉ። በሱ ላይ ለምሳሌ ሰላሳ አራት ፐርሰንት ከነበረበት አሁን አስራ ስድስት አስራ አምስት ወይ አስራ አራት ፐርሰንት ደረሰ ማለት ቤዚራችን ከባለፈው ዓመት ጋር ስናወዳድረው ነው እንጂ በፊት ከነበረው ከመነሻ ዓመቱ ጋር ሲወዳደር አይደለም። ይህ መገለጽ ነበረበት፣ በሪፖርቱም በዚህ በበጀት ማብራሪያውም ላይ ለምሳሌ 2014 ላይ 34% ጭማሪ ነበር ሲባል 2017ን ስናይ የ2014 2015 2016 2016ን ቤዝ ስለዚህ እነዚያ ጭማሪዎች አሉ ማለት ነው። አክቹአሊ ከመነሻ ዓመቱ ጋር ቤዚራችን 2010 እንብናረገው በብዙ መቶ እጥፍ ነው የዋጋ ንረቱ የጨመረው ማለት ነው። እና እነዚህ አይነት ነገሮች ለምክር ቤቱ ግርታ እስኪፈጥሩ ድረስ ተሸፋፍኖ መቅረብ የለባቸው፣ በይፋ መገለጽ አለባቸው ነው። ሌላው ከነዳጅ እና ማዳበሪያ ድጎማ ጋር ተነስቶ ማብራሪያ ቀርቧል። ጥያቄ የምንድን ነው? ይህን ያክል ገንዘብ በብዙ መቶ ቢሊዮን ብር ለነዳጅና ለማዳበሪያ ድጎማ እያደረግ ነው። የነዳጅና የማዳበሪያ ዋጋ ግን በየዓመቱ እጥፍ ጭማሪዎችን ከማድረግ ሊታደገው አልቻለም። ይሄ ድጎማቸው በዓለም አቀፍ ገበያ ላይ ካየ ነው የነዳጅም ሆነ የማዳበሪያ ዋጋ ባለፉት አስርት ዓመታት የተለየ የተለየ ዋጋ ጭማሪ የለውም። በእርግጥ አንዳንድ ሰፕላይ ቼን ዲስራፕሽኖች ነበሩ። ያ በሌለበት ሁኔታ መንግስት የውጭ ምንዛሬን በነፃ ገበያ እንዲተገበር ከማድረጉ ጋር ተያይዞ የመጣው ጫና በስጋትም ስናነሳ የነበረው ጫና አሁንም መቋቋም ማንችለው የዋጋው ድነት የሸቀጦች ዋጋ ድነት እያደረሰ እና እንዴት ነው መቆጣጠር ምንችለው ቢያንስ እስካሁን የተከሰተው ተከሰተ። እስካሁን የተፈጠረው ጉዳት ተፈጠረ። ከዚህ በኋላ ያለውንስ በየአመቱ በጥፍ ሁኔታ የማዳበሪያን የነዳጅን እና ሌሎች መሰረታዊ ሸቀጦች እድገትን መቆጣጠር የምንችለው እንዴት ነው የሚለውን ማንሳት ፈልጋለሁ። በመጨረሻ አሁንም ቢሆን ለምሳሌ ለኢኮኖሚ ሴክተሮች፣ ለማህበራዊ ሴክተሮች የተመደቡ በጀቶች በጣም ትንሽ ናቸው ከጠቅላላ በጀቱ አንጻር ሲታይ። ለጸጥታ ዘርፍ የመደብናቸው በጀት ደግሞ በመቶ ቢሊዮኖች ነው፣ ለመከላከያ፣ ለደህንነት፣ ለፌዴራል ፖሊስ። ከእንደዚህ ጥያቄ ምንድን ነው? ካለፉት ጊዜያቶች ጋር ስናወዳደር ብዙ ሰው ይህ እንደማይመቸው ይገባኛል፣ የእኔ ፓርቲ ውስጥ ያሉ ሰዎች ጨምሮ። ካለፉት መንግስት ጋር ከኢህአዴግ ጋር ሳወዳደር እሪ ያሉ የሚጮኸው ሰዎች እንዳሉ አውቃለሁ ግን ደግሞ ኢህአዴግ ከደርግ ጋር ራሱን ሲያወዳድር እንደነበር ሁሉ፣ ብልጽግናም ከኢህአዴግ ጋር ውጭ ከሌላ ጋር የምናወዳድርበት ቤት ስለሌለን፣ ስለዚህ በኢህአዴግ ልማታዊ ይባለ የነበረ መንገድ፣ መብራት፣ እነዚህም ነገሮች ይሰራ የነበረ በጀቱም ለነዚያ ከፍተኛ የነበረው አሁን ኦልሞስት ተገልብጦ ለጸጥታና ለደህንነት ሴክተሮች ላይ ነው ከፍተኛ በጀት እየመደብ ነው ያለው እና ሴኪሪታይዝድ የሆነ ስቴት አልሆነም ወይ ይሄ ያን ያሳይም ወይ ከልማት ወደ ሴኩሪታይዝድ የሆነ መንግስት አልተቀየረም ወይ ብልጽግና የሚለውን ሁለቱን በንጽጥር ማብራሪያ ቢሰጠኝ ለማለት ነው በጣም አመሰግናለሁ